አለ ከህይወድ ነበ- ከህይወዴት ነበረች ከሰማዩ እስከ ሰው አላቸው። ከዛ በኋላ ከሰማይ እንደሆነ ይነግራቸዋል። የዮሐንስ ጥምቀት ከሰማይ ይወርዳል። ዮሐንስ ከሰማይ ወርደ ማለት ነው እንዴ? አይደለም። አስተሳሰብም ድረስ ነው። ያ ጥምቀቱ መጥምቀው ዮሐንስ ያጠምቀው የነበረው ሰዎችን ሲያስተምራቸው የነበረው ሲያጠምቃቸው የነበረው ነገር አስተምሮቱ ከየት ነው ከአምላክ ነው ወይም ከሰማይ ነው የሚል ትርጓሜ ነው ያለው። አምላክ ሰማይ ያለው በክርስትና እንደምናውቀው በእግዚአብሔር ሰማይ። ስለዚህ አስተምሮቱ ከማን ነው? ከአምላክ እንደሆነ የሚገልጽ ጥቅስ ነው። አይ አይደለም ኢየሱስ ከሰማይ ወርደ ስለተባለ ቃል በቃል ወስዶ አለው ካልክ እንጀራ ከሰማይ ከሰማይ። አንደኛ የሉቃስ ወንጌል ስለዚህ ኢየሱስ እንጀራ እንደሆነ ማመን አለበት። ሲቀጥል ደግሞ ዮሐንስም አምላክ ነው ማለት ነው። ለምን ዮሐንስም ከሰማይ ነው የወረደ። ጥምቀቱ ራሱ ከየት የመጣው? ከሰማይ ነው። የዮሐንስ የማቴዎስ ወንጌል ላይ ቃል በቃል ጥምቀቱ ከሰማይ ነው አለ። ጥምቀቱ ከየት ነው? ከሰማይ ነው። ስለዚህ ኢየሱስ ከሰማይ ስለወረደ አምላክ የምትል ከሆነ የዮሐንስም ጥምቀት ከአምላክ መሆን አለበት ማለት ነው። ስለዚህ ሐሳቡን ምን መሰለህ፣ ከሰማይ መባሉ የሚገልጸው አስተምሮቱ ሐሳቡ አምላካዊ ነው ከአምላክ የመጣ ነው የሚል ትርጓሜ ነው ያለው እንጂ ከሰማይ ዱባ ላይ የሚል ሐሳብ የለም። ኢየሱስ ከማህፀን ነው የወጣው። ቀጥሉ እሺ ሌላ ጥያቄ አለ። አዮናስ የለኝም። ያው እሱን ቦታ ማወቅ ፈልጌ ነው ምክንያቱም እዚህ ምድር ላይ ያደረገውን ታምራት እና ያደረገውን ነገር አው ልክ ነው ብዬ ማመን አልችልም ነው ራሱ። ምክንያቱም ስልጣን ተሰጥቶኛል ሲል በተሰጠው ስልጣን ነው እንጂ በራሱ ስልጣን እንዳላደረገው ግልጽ ነው። ያንን አምናለኝ ግን ከሰማይ ወርጃለሁ ስል የቃ ከሰማይ ካልወረደ እንዴት ነው የሰው ልጅ መሆን የሚችለው? ያ ቦታ እና እና አንድ ደግሞ ያው አንድ ከመንፈስ ቅዱስም ጥያቄ አለኝ። ለምሳሌ መንፈስ ቅዱስ እንደሚመጣ በኢዩኤል መጽሐፍም ተነግሯል። በዳንኤል መጽሐፍም ደግሞ ኢየሱስ ከሰማይ ዳመና ለብሶ ይወርዳል ያ ነገር ተብሏል እና አሁን ደግሞ ያ መንፈስ ቅዱስ ምባሉ በሐዋራ ስራ ላይ ሲናገር በቀን እንደወረደ ይናገራል። አሁን ያኛ መንፈስ አሁንም አለ ብሎ አሁን ለምሳሌ ፓስተሮች የሚባሉት የሆነ አንዳንድ ነገር ያደርጋሉና ያ መንፈስ እስከሆነም ካለ የተነገረው ትንቢት ተፈጽሟል ማለት አይደለም ወይ? ያ እውነት ካልሆነ ደግሞ ይህ ትንቢት ከየት መጣ? የሚያደርጉት ነገር ከየት መጣ ነው የምለውም እንትን ግራ ይገባኛልና ያችን ቦታ ከተረዳው ወደ እውነተኛ መንገድ መግባት እፈልጋለሁ። እሺ እምሩ ቀጥልለት አለ አለው ግን ጥያቄው እንድገማ፣ ስለመንፈስ ቅዱስ ማወቅ ፈልገህ ነው ወገናችን? መንፈስ ቅዱስ ነው፣ መንፈስ የእግዚአብሔር መንፈስ በየጊዜው ይመጣል። ዮናስ በየጊዜው በነቢያቶች ላይ ይመጣል። በኢየሱስም ላይ ይመጣ ነበር። ሉቃስ ወንጌል ምዕራፍ አንድ ይቅርታ ምዕራፍ አራት ከቁጥር አንድ ማቴዎስ ወንጌል ምዕራፍ አራት ከቁጥር አንድ በመንፈስም ተሞልቶ እያለ ይናገራል። ኢየሱስ ክርስቶስ በ30 ዓመት በሞላው ጊዜ የዛኔ ነው መንፈስ ቅዱስ ተሞልቶ ብሎ ቃል በቃል ይናገራል እንደተቀላይ በመንፈስ ተሞልቶ እያለ ይነገራል። መንፈስ ቅዱስ በነቢያቶች ላይ ያድራል፣ ከዚያ በኋላ ያንን ቃል እንዲያስተላልፈው ያደርጋል። እሱ ከሆነ ጥያቄ ማለት ነው ባለፉትም ነቢያቶች ላይ የእግዚአብሔር መንፈስ ነበረበት እያለ የተነገረላቸው በርካቶች አሉ። ይህ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም፣ ይህ ቁርአን የመጣው በመንፈስ ቅዱስ አማካኝነት እንደሆነ ቃል በቃል ላሳይ እችላለሁ፣ ከፈለግከው ስለ ቁርአን አላህ ሲናገር ቁልነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል ሙሐመድ ሆይ ይሄን ቃል ከጌታችሁ ከአላህ ዘንድ በመንፈስ ቅዱስ አወረደው በላቸው ይላል። መንፈስ ቅዱስ በነቢያቶች ላይ ቃልን የሚያመላልስ የሆነ አልመላክ ጅብሪል ዓለይሂ ሰላም ነበር። ይሄ አካል እየመጣ ለቀደምት ነቢያትም ለነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ቃልን የሚያደርስላቸው ነው። እሱ ነው። እሺ፣ በጣም ጥሩ። አሁን ገብቶኛል፣ ተረድቻለሁኝ። እናም ከእስልምናም ትንሽ የምፈልገው ነገር ስለ መሐመድ ቅድም እንደጠየኩትም ያችን ቦታ በደንብ ግልጽ አድርግልኝና ከዛ በቃ ጥያቄም ጨርሻለሁኝ። ለመሐመድ የትኛውን ቁርአን እንደተሰጣቸውና ነቢይ ከመሆናቸው በፊት ነቢይ እንዲሆኑ እንዴት እንደተነገረ ያችን ቦታ በጣም ጥሩ። ቅድም እንዳታየሁ መልአኩ ገብርኤል መጥቶ ቃል በቃል እኔ ገብርኤል ነኝ አንተ ደግሞ የአላህ መልእክተኛ ነህ ሙሐመድ ብሎ አብስሯቸዋል። ታላርም ይሄ ነው። ቁርአን ግን ራሱ መልአኩ ገብርኤል ቃል በቃል እንዳወረደላቸው ከአላህ ዘንድ በሱረቱል በቀራ ላይ ሲናገር ምናለ ቁል መን ካነ አድወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ ይላል። ገብርኤል በአንተ ልብ ላይ በአላህ ፍቃድ አወረደው ቁርአንን እያለ ቃል በቃል ይናገራል። ስለዚህ ይህ ነው

ሌላም ሌላም በርካታ ተአምራቶችን አድርገው አሳይቷቸዋል። የአንድ ነቢይ የነቢይነት ማረጋገጫ አንደኛው ይሄ ነው። ሌላው ትንቢትን ይናገራል ነቢይ የተናገረው ትንቢትም ቃል በቃል እዛው ባለው መሰረት ሲፈጸም ይታያል። ነቢ ስ ላ ሰለም በርካታ ትንቢትን ይነግሯቸውና ለሰሃቦች ያ ትንቢት ሲፈጸም ይመለከቱ ነበር። ያ ትንቢት ሲፈጸም ተአምራትን ሲያደርጉ አይንን ሲያበሩ ይመለከቱ ነበር። ከእለታት አንድ ቀን ነቢያችን ለ ላሁ ለ ሰለም ለሰሃቦቻቸው ምናሏቸው

ነገ ጦርነት ሊካሄድ ነው፣ በጦርነቱ ላይ ድል እንደሚነሱ ትንቢት ይነግሯቸዋል። ተን ሰውዕጥ ያሉ ነገ ለአንድ ሰው ባንዲራ እንሰጣለሁ አሉ ሊረጁሊን ለአንድ ሰው ዩሕቡ ላህ ወረሱላ አላህና መልእክተኛውን የሚወድ ይሆነ ወዩሕቡሁ ላሁ ወረሱሉ አላህና መልእክተኛውም የሚወዱት ለሆነ ሰው ይህ ሰውዬ አላህና መልእክተኛው ይወዱታል፣ እርሱም እነሱን ይወዳቸዋል። ከዚያ ቀጥለው ትንቢትን ተናገሩ። ወየፍተሁ ላሁ ዓላ የደያ በእርሱም ምች ድል ያደርጋል። አላህና መለክተኛ በእርሶ እጅ ድል ያደርጋሉ። ያ ማለት ያሸንፋል። ሰውየው ጂሃድን እርሱ ይመራል። ከመካከላችሁ ይዞ ባንዲራን ሰጠዋለሁ። እጅ እርሶ ድል ያደርጋችሁ ትመልሳላችሁ። ትንቢት ነው። ነገ ስለሚሆነው፣ ከነገ ወዲያ፣ ከዛ በኋላ ስለሚሆነው፣ ቀድሞ አንድ ነብይ ተናግሮ ባለው መሰረት ከተፈጸመ የነብይነቱ ማረጋገጫ አንደኛ ውስጥ ነው። ከዚያ በኋላ ይህን ተናግረው ነቢያችን ስለ ላ ስለም ሄዱ ልክ ጠዋት ላይ በጠዋት ማለዱና ነብ ሰለላሁ ዐለይሂ ወሰለም መጡ። ሰሓቦች ሌሊቱን ሙሉ ማነዎችን ባንዲራ የሚሰጠው አደሩ። ነቢያችን ሰለላሁ ዐለይሂ ወሰለም በጠዋት መጡና በማለዳ አይን ልይ ብን አቢ ጣሊብ አላቸው። ከመካከላቸው አልይ ብን አቢ ጣሊብ የት ነው አሉ። ሰውየው ታወቀ። ነገር ግን በሚያሳዝን ሁኔታ ይህ ሰው ማየት ተስኖት ነበረ። እነሁ የሽተኪ አይነይህ ያ ረሱላላህ አሏቸው። ሰዎች ምናሉ እርሱማ ማየት ተስኖታል። ታማልኳንቱ የአላህ መልክተኛ አሏቸው። ማየት አይችልም

በአይኑ ላይ የህመም ምልክት የማይታይበት ሆኖ እስኪታየን ድረስ ተፈወሰ አሉ። አንተ የተሻለው ሰው እኮ ቢያንስ የሆነ ምልክት ቀዩ ገና ያለቀቀ ሆኖ ታገኝታላቸው ላ እንደዛ የለም ነበር አሉ። በአይኑ ላይ የህመም ምልክት የማይታይበት ንጥርት ንጽት ያላላቸው ሆኖ ተመለከተ። ለ የአይን ማኝ ያዩት የመሰከሩት አይንን ያበሩ ነበር። ንብስላ ላ ስለም ባጭሩ አይንን ማብራት በርቅ አይደለም ነገር አንድ ጊዜ ብቻ አይደለም በርካታ ጊዜ አይንን አብርተዋል።

ነቢያችን ሰለላሁ አለይሂ ወሰለም ሄደህ የካደን አካል ተዋጋ፣ ሊዋጋ የተጋበዘን አካል ማለት ነው። አደራ ህፃናትን ግን እንዳትገል አሉት። ሴቶችንም እንዳትገል፣ ሽማግሌ እንዳትገል፣ ቀሳውስቶችን እንዳትገል፣ መነኩሴዎችን እንዳትገል አሉት። ከዚያ በኋላ ነቢያችን ሰለላሁ አለይሂ ወሰለም እንዳሉት ድልን አድርገህም ትመልሳለህ ብለው ትንቢት ነግረውት ሄዱ። ወዲያውም ድልን አድርጎ ተመለሰ። ሁለት የነብይነት መረጋገጫዎች ተከሰቱ። አንደኛ ተአምር ማድረግ አይንን ማብራት አይናቸው እያየ፣ ሁለተኛ ትንቢትን ተናግረው ትንቢቱ መፈጸሙ። በሌላ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እያስተማሩ እያለህ የሆነ ሰው መጣ። ከተወለደበት ጊዜ ጀምሮ ማየት የተሳኑ አካል ነው። ደግሞ መጣ እና አይኑን እንደዚህ በሰዎች መካከል ይዘውት፣ ያ ረሱላ ላ ድዑ ላ ሊ አን የሩደ ሊ በጾር ያላቸው፣ አንቱ የአላህ መልእክተኛ ሆይ አላህ አይኔን እንዲመልስልኝ ይለመኑልኝ አላቸው። እንሰበርተ ፈለከ ኸይሩን አሉት። ብትታገስ ግን ለአንተ የተሻለ ነው አሉት። ለምን? አንድ ሰው አይነ ሳይኖሮ ቀርቶ በምድር ላይ ታግሶ ጸንቶ ሙስሊም ሆኖ ነገ የውም ልቅያማ ከሞት ይሄ ሰው ጀነት እንደሚያገኝ ነቢ ሰለላሁ ዓለይሂ ወሰለም ቃል በቃል ተናግረዋል። አይ እኔ ማየት ይፈልጋለሁ፣ በቃ ላይ ያ ረሱለላህ ኡሪዱ አን አራ እኔ ማየት ስለምፈልግ ይለምኑልኝ አላቸው። ወዲያው ነቢያችን ሰለላሁ ዓለይሂ ወሰለም ዱዓ አድርገን ተራሰ አሉት። ፈቀዱለት፣ ፈዳ ወዲያው ይሄ ሰውዬ እጁን አንስቶ ዱዓ አደረገ። አይናቸው እያዩ ሰዎች እዛ አይነት ተፈወሰ።